የጸረ ሰላም ኃይሎች በጸጥታ ኃይሎቻችን ላይ የከፈቱትን የአፈ ሙዝ ላንቃ ወደ ንጹሐን ዜጎች በማዞር በአማራ ክልል ሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ በሆኑ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ህይወትና ንብረት ላይ ከፍተኛ ጉዳት ማድረሳቸውን የአማራ ብሔራዊ ክልላዊ መንግስት አስታወቀ። መንግስት ጸረ ሰላም ኃይሎች የከፈቱትን ጥቃት በአጭር ጊዜ ውስጥ ለመቆጣጠርና ጥፋተኞችን በህግ ቁጥጥር ስር ለማዋል የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ልዩ ኃይል ፖሊሶችን በስፍራ በማሰማራት መጠነ ሰፊ ስራዎችን እያከናወነ ይገኛል። ከአማራ ብሔራዊ ክልላዊ መንግሥት በወቅታዊ ጉዳይ ዙሪያ የተሰጠው ሙሉ መግለጫም እንደሚከተለው ይቀርባል። የአማራ ብሔራዊ ክልላዊ መንግሥት የክልሉን ህዝብ ሁለንተና እድገት ሰላምና ደህንነት ለማስጠበቅ የተቀናጀ አሳታፊና ሁሉን አቀፍ የሆነ ርብርብ እያደረገ ይገኛል። ስለሆነም ክልላችን ቀድሞ ከነበረበት የጦርነት ዳፋ ፈጥኖ ለመውጣት የሚያስችሉም የመልሶ ግንባታ ወትሯዊ የልማትና የመልካም አስተዳደር ስራዎችን በአንጻራዊ ውጤታማነት ለማከናወን ተችሏል። የክልሉ ነዋሪ ህዝብ በሰላሞቹ የሚገባበት ሁኔታ በማረጋገጥ ረገድና በልዩ ልዩ የልማት ስራዎች መስክ ከተከናወኑት ውጤታማ ተግባራት ባሻገር ፍጹም ሰላማዊ በሆነ መልኩ በክልላችን ውስጥ በተከታታይነት የተከበሩትና እየተከበሩ ባሉ ሃይማኖታዊ ክብረ በዓላት እንደ አብነት መውሰድ ይቻላል። ይሁን እንጂ ከድኅረ ጦርነት በኋላ የክልሉ ሕዝብና መንግሥት በተረጋጋ ሁኔታ ላይ መገኘትን የማይሹም የቀውስ አምባሳደሮች የክልሉን ሕዝብና መንግሥት በግጭት አዙሪት ውስጥ መልሶ ለመዘፈቅ ከመቅበዝበዝ በንጹሐን ዜጎችና በመንግስት የፀጥታ ኃይሎች ላይ ጥቃት በመሰንዘርና ከመሰንዘርም አልቦዘኑም። በጸረ ሰላም ኃይሎች አማካኝነት ጥር 13 ቀን 2015 ዓ.ም ከቀኑ 9 ሰዓት አካባቢ ጀምሮ በኢፍራታና ግድም ወረዳ ጀውሃ ቀበሌ በሚገኙ የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላቶቻችን ላይ የተፈጸመውን ጥፋት የጥፋት ኃይሎች በክልሉ ህዝብ ላይ የደቀኑት የጥፋት መጠን ለከታልባነትን ያረጋግጣል። የጸረ ሰላም ኃይሎች በጸጥታ ኃይሎቻችን ላይ የከፈቱትን የአፈሙዝ ላንቃ ወደ ንጹሐን ዜጋዎች በማዞር በአማራ ክልል በሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ በሆኑ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ሕይወትና ንብረት ላይ ከፍተኛ ጉዳት አድርሰዋል፣ እያደረሱም ይገኛሉ። በተለይም በኢፍራታ አግድም፣ አጣዬ፣ ሰንበቴ፣ ጀውሃና በሸዋሮቢት ከተማ አቅራቢያ በሚገኙ ቀበሌዎች የፈጸሟቸውን ጥቃቶች የብሔር መልክ ያለው እንዲመስል በማድረግ በሁለቱ ዞኖች ነዋሪ ሕዝብ መካከል የብሔር ግጭት ለማስነሳት ተደጋጋሚ የጥፋት ሙከራዎችን እየፈጸሙ ይገኛል። በመሆኑም መንግስት በህግ የተጣለበትን ግዴታ በዚህ የጸረ ሰላም ቡድንና ተባባሪዎች ላይ ህጋዊ የተጠናና በማያዳግም መልኩ የህግ የበላይነትን በማስከበር የክልሉን ህዝብ ሰላም፣ ደህንነትና አንድነት የማረጋገጥ ኃላፊነቱን ይወጣል። መንግስት የጸረ ሰላም ኃይሎች የከፍቱትን ጥቃት በአጭር ጊዜ ውስጥ ለመቆጣጠርና ጥፋተኞችን በህግ ቁጥጥር ስር ለመዋል የሀገር መከላከያ ሰራዊት የፌዴራል ፖሊስና የአማራ ልዩ ኃይል ፖሊሶችን በስፍራው በማሰማራት መጠነ ሰፊ ስራዎችን ያከናውናል፣ እያከናወነም ይገኛል። ስለሆነም ጥቃቱ በተከፈተባቸው አካባቢዎች የሚገኘው ህዝባችን በአካባቢው ከሚገኘው የመንግስት የጸጥታ ኃይሎቻችን የሚሰጠውን መመሪያ ተግባራዊ በማድረግ የአካባቢውን ሰላም ለማረጋገጥ በሚደረገው ጥረት ላይ አዎንታዊ ሚናው እንዲወጣ እንጠይቃለን። በጥፋት ቡድኖቹ የተከፈተውን ጥቃት የብሔር መልክ በመስጠት ህዝብን ከህዝብ ለማጋጨት ጥረት የሚያደርጉ አካላት ከድርጊታቸው እንዲቆጠቡ በማድረግና ና መንግስት ጥቃቱን ለማስቆም የሚያደርገውን ጥረት የማደናቀፍ ተልዕኮ ያነገቡ ያሉ ባልታ ወሬዎችን የሚያሰራጩ አካላትን በመከላከል ረገድም ሁሉም ነዋሪ ለሰላም ሲባል የድርሻውን አስተዋጽኦ ሊያበረክት ይገባል። የአማራ ክልል መንግስት ጥቃቱ በተፈጸመባቸው በሰሜን ሸዋ እና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ አካባቢዎች ውስጥ በሰው ህይወት በአካልና ንብረት ላይ የደረሰውን ውድመትና የህጌ በላይነትን በማረጋገጥ ጥቃቱን ለማስቆም አጥፊዎችንም ለህግ ለማቅረብና አካባቢውን ቀድቦ ወደነበረበት ሰላም ለመመለስ በሚደረገው ጥረት ዝርዝር ሁነቶችን በተመለከተም በተገቢው ወቅት መረጃ የሚሰጥ መሆኑን ከወዲሁን ገልጻለን። በመጨረሻም የአማራ ብሔራዊ ክልላዊ መንግስት የህዝብን ሰላም ደኅንነትና አንድነት ለማስጠበቅ ቀንና ሌሊስ በሚደክሙ የጸጥታ ኃይሎቻችን ላይ በተፈጸመው ጥቃት የተሰዉ የጸጥታ አስከባሪ ኃይሎቻችንና ጥቃታቸውን በማስፋት በንጹሐን ዜጎቻችን ላይ በደረሰው ክቡር የሆነ የሰው ህይወት መጥፋትና ከፍተኛ የንብረት ውድመት ምክንያት የተሰማውን ጥልቅ ሐዘን እየገለጸ ለተሰዉ የጸጥታ ኃይሎች አባላትና ንጹሐን ዜጎች ቤተሰቦችና ወዳጆች ልባዊ መጽናናትን ይመኛል። የአማራ ብሔራዊ ክልላዊ መንግሥት ጥር 17 ቀን 2015 ዓም ባህር ዳር።